በጣም በጣም በጣም አስደንጋጭና አስገራሚ መረጃዎችን ሁለቱንም በአንድ ላይ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ሰሞኑን ከተፈጠሩት ነገሮች ውስጥ ስለ አብርሽና ስለ ሩታ ጉዳይ አብረን የምናየው ይሆናል። እስከ መጨረሻው ድረስ ማየት እንዳትረሱ። ወደ ጉዳያችን እንግዲህ እንደሚታወቀው ውድ የቻናሌ ቤተሰቦች፣ ከዚህ በፊት እንግዲህ ፅጌ የምትባል አንድ የአብርሽ ፍቅረኛ የዱሮ ፍቅረኛ ነበርኩኝ ብላ በስ ሶሻል ሚዲያ እንግዲህ እንደምታውቁት በተለይ በዩቲዩብ በጣም ሲራገብ የነበረውን ቪዲዮ ለቃለች። በድጋሚ እንግዲህ ሁለተኛ ቪዲዮ በመልቀቅ ያው በጣም እንደተጎዳች በጣም ብዙ ነገር እንደደረሰባት በአብርሽ ምክንያት በጣም ብዙ ነገሮች እንዳጣች ስትናገር ነበረ። እንግዲህ በሱ የተነሳ እንግዲህ ያው እንደምታውቁት አብርሽና ሩታ በጣም ከፍተኛ የሆነ ጥል ውስጥ ናቸው። ያም ሆኖ እንግዲህ ምንድን ነው አሁንም በድጋሚ ሌላ አዲስ ቪዲዮ ሰርታለች ማለት ነው። ይሄ ቪዲዮ እንግዲህ በጣም የሚገርማችሁ በጣም በጣም በጣም የታሰበበት አይነት ቪዲዮ ነው። ልጅቷ የምትናገረው ነገር በሙሉ ከመጀመሪያው ጀምሮ አብርሽን በደንብ እንደምታውቀው፣ አብሮ እንዳደጉ፣ አብሮ በጣም ብዙ ነገር እንዳሳለፉ በዛም እንግዲህ ያው ወደ ዩቲዩብ ሲመጣ እኔ ፈቅጄለት ወድጄ እንዲሰራ ዩትዩብን እንዲሰራ እና እንዲለወጥ አድርጌ እዚህ ደረጃ ከደረሰ በኋላ ግን እኔን ክዶኛል ማለቷ ነው። በጣም አነጋጋሪ የሆነው እሱ ብቻ አይደለም እንግዲህ እንደምታውቁት ሩታና አብርሽ ከተጋቡ ኦልሞስት አንድ ወር አካባቢ ይሆናል። ሩታም እንደዚሁ እርጉዝ እንደሆነች ሁላችን የምናውቅ ጉዳይ ነው። ግን ይሄ በጣም በጣም አሳሳቢ የሆነበት ጉዳይ ነው። ምክንያቱም በጣም የቆየ ፋይል አንዳንድ ፋይሎችን ወደ ሶሻል ሚዲያ እያመጡ በጣም በጣም አስነዋሪ ነገሮችን እያሳዩ ነው። በዚህ ሰዓት በተለይ አብርሽ ላይ እየተሰራ ያለው ነገር በጣም በጣም ለአእምሮ እንኳን የሚከብድ ለመቀበል የሚከብዱ አንዳንድ ቪዲዮችን በጣም ኢዲት እያደረጉ ፖስት እያደረጉ ነው በተለያየ ሶሻል ሚዲያ ላይ መመልከት ችለናል ማለት ነው። እንግዲህ ውድ ቤተሰቦች ያው እንደምታውቁት በጣም ብዙ ነገሮችን አሳልፈዋል እነሩታና አብርሽ በጣም ብዙ ችግሮችን፣ በጣም ብዙ ደስታዎችን፣ በጣም ብዙ ሀዘኖችን አሳልፏል። ከዛም አልፎ እንግዲህ ተጋብተው ልጅ ለመውለድ ወደ መጨረሻው ምራፍ ላይ እየተጠጉ ነው። ግን ያም ሆኖ ግን ምንድነው በጣም በተለያየ መንገድ ከተጋቡ ጊዜ ጀምሮ እስከ ዛሬ ድረስ በጣም ብዙ ሰዎች ሲረብሿቸው ማየት ችለናል ማለት ነው። ዩቲብ ላይ በተለይ በጣም ብዙ ሰዎች ዩቲብ ላይ ቪዲዮ ይሰራሉ ስለ አብርሽና ስለ ልጅቷ። በተለይ አሁን ደሞ ነጽ የምትባለው ነጻነት የምትባለው በራሷ ዩቲዩብ ቻናል አንድ ቪዲዮ ከለቀቀች በኋላ ከእሷ ጋራ በጣም ብዙ ግንኙነት እንደነበረው የተለያዩ ፎቶዎችም በመጠቀም እነሱን እንዲለያዩ ቆርጦ ተነስቷል፣ ማለት ነው። እጅግ በጣም አሳፋሪ የሆነ ተግባር ነው። እውነቱን ለመናገር እንግዲህ ያው ምን አይነት አላማ ይዞ ነው የመጡት እነዚህ ሰዎች እስከሚያስበል ድረስ እንግዲህ በጣም ብዙ ሰው ተገርሞበታል። ምክንያቱም እቺ ልጅ ከተጋቡና ልጅ ለመውለድ ዝግጅት ላይ ባሉበት ታይም ላይ መታ በጣም እንደምትወደው፣ በጣም እንደምታፈቅረው፣ በፊት ጓደኛዋ እንደነበረ እና አሁን ገና እንደሰማች አይነት ነገር እንደተጋቡም አሁን ገና እንደሰማች እንዳወቀች አይነት ነገር አድርጋ ሕይወቴም ተበጥብጠዋል በእሱ የተነሳ ብዙ ነገር አጥቻለሁ። ትምህርቴን አቁም ያለው ወደ ቤተሰብ ተመልሻለሁ። ቤተሰቦቼም በእሱ የተነሳ በጣም ተቸግሯል። በጣም በጣም በጣም ከፍተኛ ችግር ውስጥ ነኝ ያለሁት እና እርዱኝ እያለች ነው ያለችው። ማለት ነው ውድ የቻናሌ ቤተሰቦች ምንድን ነው በጣም አስቸጋሪ ሁኔታ ውስጥ ምንም አስቸጋሪ ሁኔታ ውስጥ ቢኖር እንግዲህ ያው አብርሽ በጣም ብዙ ነገር አሳልፏል፣ ይሄኛውንም ነገር ያልፈዋል ብለን እናስባለን። ግን አሁን ላይ በጣም መንገዳገድ ይታያል። በሱ ብቻ ሳይሆን እንግዲህ ያው የሩታን ቤተሰቦች በተለይ እናቷ በጣም በአሁን ሰዓት እንዳዘኑ እና አብርሽንም እንዳዋሩና ያው አብርሽንም ይቅርታ ጠይቅ እያሉት ነው። ምክንያቱም ያጠፋው ነገር ያው እንደምታውቁት ከሩታ ጋር ሲያወራ በጣም ዲስሪስፔክት እያረጋት ነበረ። ሲያወራት አወራሩ ራሱ በጣም ተቀይሯል እና ያ ነገር ደግሞ እናትየውን አላስደሰተም። እናትየው ብቻ ሳይሆን በጣም ብዙ ሰውም ተከፍቶበታል። ጥፋተኛ እስከሆነ ድረስ እንግዲህ ቅርታ ጠይቆ ይሄን የበፊቱ ታሪኩ እንደሆነ በቀላሉ በሰላም አስረድቶ ያንን ነገር መፍታት አለበት ብሎ በጣም ብዙ ሰውም እየመከረው ይገኛል። ሆኖም እንግዲህ አብርሽ ወደ ቡታጅራ ለመቅናት ወስኗል ማለት ነው። ይሄ ነው ከባዱ ነገር። እንግዲህ ውዴ ቻናል ቤተሰቦች ከባድ ነገር ብለን ነገርናችሁ አንደኛው ይሄኛው ነው። ምክንያቱም ልጅቷ ያለችው ቡታጅራ ናት። ቡታጅራ ካለች እንግዲህ ወደ ቡታጅራ የሚሄድበት ምክንያት ይኖረዋል። አብርሽ ግን ይሄኛው በዚህ አጋጣሚ ከልጅቷ ጋራ ሊገናኙ ይችላሉ ወደሚል ሀሳብ በጣም ብዙ ሰዎች እንግዲህ ሲያዞር ነበረ። በሶሻል ሚዲያ እንግዲህ አብርሽ ወደ ቡታጅራ ሄዶ ልጅቷን የሚያገኝ ከሆነ እጅግ በጣም የከፋ ነገር ይፈጠራል። ምክንያቱም ልጅቷ በጣም እንደምትወደው ከዚህ በፊት በጣም ስትናገር ነበረ። ከቡታጅራ ድረስ ሄዶ ደግሞ ልጅቷን ካገኘ ከሩታ ጋራ ያለው ነገር እንግዲህ በጣም ከባድ ነገር ውስጥ ይገባል ማለት ነው። ምክንያቱም ሩታ በጭራሽ ወደ ቡታ ጅራ አብርሽ እንዳይሄድ በጣም ጥረት ስታደርግ ነበረ፣ ስትለምነው ነበረ እንዳትሄድ ብዳ በጣም ስትለምነው ነበረ። ስለዚህ አሁን አልሰማ ብሎ ያን ነገር ወስኖ ወደ ቡታ ጅራ ሄዳለሁ ብሎ እንግዲህ አቋሙን ይዟል። ግን ከሄደ በጣም ብዙ ነገሮች ይፈጠራሉ። በዛ ላይም እንደነገርኳችሁ እንግዲህ ያው የሩታ ቤተሰብ በጣም አዝኗል ይሄንንም ነገር ካደረገ በጣም እንደሚያዝኑበት እና ይቅርታም እንደማያረጉለት በጣም ብዙ ሰዎችም እያወሩ ይገኛሉ ማለት ነው። እንግዲህ ሩታና አብርሽ በጣም ብዙ ነገር ቢያሳልፉም እንደዚህ አይነት በህይወታቸው በጣም አስቸጋሪ ጊዜ የሚያሳልፉ አይመስልም። ምክንያቱም ይሄኛው ከሁሉም በላይ ሶሻል ሚዲያ ላይ የወጣ በጣም እጅግ አሳፋሪ የሆነ ቪዲዮችም ፎቶዎችም ስለሆኑ ለእሷ በጣም ሚከብዳት ይሆናል። በተለይ ለሩታ በጣም በጣም ከባድ ጊዜ አሁን ነው ብዬ ነው የማስበው። ውድ ቻናሌ ቤተሰቦች እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አዲስ ያልሆናችሁ ደግሞ ላይክ አድርጉ። ምክንያቱም በጣም በጣም አሪፍ አሪፍ ቪዲዮዎችን በዚህ ቻናል የምታገኙ ይሆናል። ስለዚህ ይሄንን ቻናል ሁለተኛ ቻናላችን ነው፣ ሰብስክራይብ ማድረግ እንዳይረሳ። በዛውም አዲስ ያልሆናችሁ ደግሞ እንግዲህ ያው እንደተለመደው ቪዲዮውን ላይክ አድርጉ፣ ለሌላ ሰውም አድርሱልን፣ ሼር ሼር አድርጉልን እና በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ።